አለን የምንለው ትልቅ ድርጅት ኢትዮ ቴሌኮም ነው፣ እንደ ህዝብ በቢሊዮን የሚቆጠር ገንዘብና ሀብትን የሚያንቀሳቀስ ድርጅት። የህግ ባለሙያ የሆነ ሰው የማስጠንቀቂያ መስጠት የህግ ጽንሰ ሀሳብን እንዴት ይስላል? በሙያ ዘንድ ያለው ውድቀት በጣም አሳሳቢ ነው። እንዴት አንቀጽ 17 72ትን ጠቅሰ በቴሌ ብር ብር የተበደሩትን ሰዎች ማስጠንቀቂያ ትጽፋለ። አሳፋሪ ነው። ለማንኛውም ሰሞኑን ኢትዮ ቴሌኮም ለቴሌ ብር ተበዳሪዎች እና ያልከፈሉትን ሰዎች እንዲከፍሉ በሚል ብሔር አንቀጽ 1772ን ጠቅሶ ማስጠንቀቂያ ሰጥቷቸዋል። በጣም ፈኒ ነው። ለእኔ እንደ አንድ ህግ ባለሙያ በውል ውስጥ 1772 ዓላማ ምንድን ነው? ማስጠንቀቂያ ምንድን ነው? ቃሉን በግርድፉ እናም እንደዚህ ነው የምለው፣ 1772 እንደ ውሉ ሳይፈጽምልኝ ቀርተዋል በማለት ክርክር ለማቅረብ የሚፈልገው አንደኛው ወገን ተዋዋይ የተዋዋለው ሰው ግዴታውን እንዲፈጽምለት ለማድረግ አስቀድሞ ማስጠንቀቂያ ሊሰጠው ያስፈልጋል። አንድ ሰው ውል አልተፈጸመልኝም ለማለት ውሉ እንዲፈጸምለት መጠየቅ ይኖርበታል ነው ክስ ለማቅረብ ይህንን የማስጠንቀቂያ ሂደት ውስጥ ማለፍ ይኖርበታል ይሄ በመሪ ደረጃ የተቀመጠ ቢሆንም ይሄ ማስጠንቀቂያ መስጠት የማያስፈልገው ተብሎ ደግሞ 1775 ላይ ዝቅ ብሎ ቁጭ ብሏል። 1775 ሌ ላይ ምን ይላል? እሱንም ቃል በቃል እናንበባለዳው በውሉ ላይ በተመለከተው መሰረት የውሉ ግዴታ የሚፈጸምበት ጊዜ በውሉ ላይ ተመልክቶ እንደሆነና ይህ የተወሰነው ግዴታ መፈጸሚያ ዘመን ያለፈ እንደሆነ አያስፈልግም። ማስጠንቀቂያ የሚያስፈልግበት ጊዜ አለ፣ የማያስፈልግበት ጊዜ አለ። ከማያስፈልግበት ጊዜ አንዱ ዕዳውን መክፈል ያለበት ጊዜ የሚታወቅ ከሆነ 1772 ብለ ማስጠንቀቂያ መስጠት በሕጉ አያስፈልግም። ብድር የተበደረው ሰው ብድሩን መቼ መመለስ እንዳለበት ያንን ካልመለሰ ደግሞ ምን አይነት ፔናሊቲ ወይ ቅጣት እንደሚያስከትል በውሉ በግልጽ አለ። ቴሌብርም ሲያበድር ይህን ተርም ኤንድ ኮንዲሽን በሚል አስቀምጦ ሰው በዚህ ተስማምቶ ነው ገንዘቡን የተበደረው ማለት ነው። ይህንን ገንዘብ የተበደረ ሰው መመለስ ያለበት ቀን ይታወሳል። ስለዚህ 1772 አይመለከተውም። ይመለከተዋል እንበል እንደው በቃ ይመለከተዋል እንበል። የሚመለከተው ከሆነ አንድ ሰው ሰባት 1772 ላይ ጠቅሶ ማስጠንቀቂያ ስሰጥ ምን ብሎ ማስጠንቀቂያ መስጠት አለበት? በዚህን ጊዜ ውስጥ ፈጽምልኝ ብሎ ስፔሲፊክ የሆነ ቀን መጥቀስ አለበት። ቴሌ የሰጠው ማስጠንቀቂያ ስንመለከት ምን ይላል? ያልተከፈለ የቴሌ ብር ብድር ዕዳ አስመልክቶ በፍትሐብሔር ህግ ቁጥር 1772 መሰረት የተሰጠ የህግ ማስጠንቀቂያ ይልና መጨረሻ ላይ በግብ ያለ ውል መሰረት ድርጅታችን ፍርድ ቤት ክስ በመመስረት ዋናውን ገንዘብ፣ አገልግሎት ክፍያ፣ የቅጣት ክፍያ በተጨማሪም ህጋዊ ወለድ፣ ዳኝነት፣ የጠበቃ አበል፣ ጠበቃ ይቀጠራሉ ወይስ ነገረ ፈጅ ይሁን፣ የጠበቃ አበል፣ ቴምብር ቀረጥና ልዩ ልዩ ወጪዎችን ጨምረን በህግ አስገዳጅነት የምናስከፍል መሆኑን እናስጠነቅቃለን። እስከ መቼ ነው መክፈል ያለ 1772 ነው አይደለ? ማስጠንቀቂያ ነው እየሰጠ ያለ አይደለ? ኖቲስ እየሰጠ ኖቲስ እየሰጠ ከሆነ እስከ መቼ? ሌላ ደግሞ ኖቲስ ስፔሲፊክ መሆን አድሚኒስትሬቲቭ ኮንትራክት ነው የሚል ዲፌንስ እዚህ ጋር ሊመጣ አይችልም። በጅምላ እንዲህ አይነት ማስጠንቀቂያ የሚለጥፍ ባለሙያ ወይ ሞያውን ተውና እንዲሁ ኃላፊው ቴሌብር የተበደራችሁ ዳሪዎች በሙሉ ገንዘቡን መልሱና ክፈሉን። እስካሁን ታግሰናችኋል፣ ከዚህ በኋላ ግን ፍርድ ቤት ሄደን ክስ እንመሰርታለን፣ እስከዚህ ጊዜ ሰጥተናችኋል ብላችሁ ማስጠንቀቂያ ሳይሆን ማስታወቂያ መለጠፍ ነው። አለዚያ ግን የሕግ አንቀጽ 172 ብለህ እንዴት ነው ጽፈህ በእንደዚህ አይነት መልኩ ለማህበረሰብ የምትለቀው?